ጤና ያስጥልኝ። እንደምናችሁ ቅና አንሳ ሰብቲ ወላይና ያላችሁት ቅና አንሳ ሰብቲ ወደ እናንተ ቆንጆና ጥሩ ሀሳብ ወይም ደግሞ ሀሳባችሁን እንድታስቡ የሚረዱ ትንሽ የሆኑ ቅንጣት ታክሉ ጠጠር የሚያክሉ ጋን በጠጠር ይደግፋልና እና እንደዚ አይነት ሀሳቦች ወደ እናንተ እናደርሳለን። አሁን ስለ ጎዳና ብዙ ተብሏል፣ ብዙ ተዘፍኗል። ብዙ ሰው በጎዳና አለ፣ ብዙ ሰው በጎዳና ያድራል፣ በጎዳና ይኖራል። ስለ ጎዳና የተወሰነ ልንላችሁ ወደድን። ለሰው ጎዳና መንገዱም ነው ሕይወቱም ነው ቤቱም ነው። ለሰው ጎዳና ማደሪያው ነው ማለፊያው ነው። ጎዳና ሶስት ቃል ጎ ዳ ና። አይገርማችሁ ጎዳና በሁለት መንገድ እኒየው፣ በሁለት ብቻ አንደኛው ጎዳና መኖሪያው ጎዳና መዋያው ጎዳና ማደሪያው ጎዳና ብዙ ብዙ የብዙ ልጆች የብዙ ወጣቶች የብዙ እናቶች የብዙ አባቶች የህይወት መንገድ ጎዳና የሰው ጎዳና። ለሰው ጎዳና እንደ መኖሪያም እንደ መጓጓዣም ሆኖ ያገለግላል። አንዳንዱ ወደ ስራ ሄድበታል፣ አንዳንዱ ደግሞ ወደ ቤቱ። ብቻ የየዕለት ተግባሩን ለመፈጸም የሚጓጓዝባቸው መንገዶችና ማለፊያ ስፍራዎች እንዳለ ጎዳና የሚባል ስያሜ ያላቸው አንድ ግጥም እንደውም ልበልላችሁ ከዚሁ። የእኔ ማደሪያዬ የእኔ የየለት ጉርሴ፣ ድንጋይ ነው ትራሴ፣ ፀሐይ ብርድ ልብሴ፣ ብርድ ወዳጄ ነው ጎረቤቴ፣ ጎዳናዬ ማማዬ ነው ልክ እንደ አጎቴ። አጎቴ ያልኩት በምክንያት ነው። አጎቴ ምን ይላል መሰላችሁ፣ ህይወት ደስታን የምትፈልግባት ደስታን የምትከተልባት ብቻ አይደለችም። ህይወት መንገድ ናት። ምጣት ያለባት የሚመጣባት፣ ማለፍ ያለባት የሚያልፍባት፣ መሆን የሌለበት የማይሆንበት። ሁሌ ስኬትን ታመጣልኛለች ባልካቸው ብቻ አትጓዝ፣ እርግጠኛ አትሆን። ሰው ተስፋ በማያይበት ተስፋ ይታይ። ሰው ተበላው ሲል አንተ በላው በል ተቃራኒውን። በቃ ግን ሰው ልብ ቢልህም ባይልህም፣ የማይሞቅህ የማይበርድህን ደግሞ አትፍራ።

ከፖለቲካ ከድሮ ጀምሮ እስከ ጓሮ መጥቀስ ይቻላል። እኛው ሀገር ልጥቀስ ብል ታይቶ የተፈታል ስለሆነ መጥቀስ አስፈላጊ አይደለም። አንዳንድ ሴቶችም የሚያደርጉት ያንኑ ነው። በስም መጥቀስ አስፈላጊ ሆኑ ስላልታየኝ ዘለልኩት። ያው ከናንተ የተደበቀ ምን አለ? ስለ ጎዳና ብዙ ብዙ ተብሏል። እድልና ጎዳና አንድ ነው። እድል፣ እጣ ፈንታ፣ ጎዳና እንደዚህ እንደዚያ ሙዚቃ ጎዳናው ጎዳናው ምናምን ራስ ማግኛ፣ መገናኛ፣ መተያያ፣ መጓጓያ፣ ማጓጓያ አድርገ ወይም ተደርጎብሽ ልትመለከችው ትችያለሽ። ለማንኛውም ጎዳና ሁሉም ሀገርና ሰፈር የሚገኝ መጠሪያ ነው ብለን አልቀድም። ራስህን ወይ ራስሽን ከየትኛው ጎዳና ተነስተሽ የትኛው ጎዳና ነው ያለሁት ብለሽ ጠይቂ። ጎዳና መነሻ፣ ማለፊያ፣ መርሻ፣ ማስታወሻ ሄደም አትመለስ አትሆን አትሆኝ። ከየት እንደተነሳሽ የት እንደተነሳ አትርሳ። ካለ ፍቅርና ካለ ትግስት በስተቀር ምንም ከድሮ ባህሪ አታስቀር። ትዝታ፣ ፍቅርና ፍቅር ይቅርታ ይሁን እንደተወለድክም አትሆን። የጨቡዴን ታሪክ አታውቁትም? አረ ታውቁታላችሁ ጫቡዴ ሰኞ ተወለደ፣ ማክሰኞ አደገ፣ ሮብ አገባ፣ ሐሙስ ወለደ፣ አርብ ታመመ፣ ቅዳሜ ሞተ፣ እሁድ ተረሳ። ልብ በሉ፣ እሁድ ተረሳ ያልኩት እሁድ ተቀበረላል ማለት ነው። ሰው በእሁድ እንዴት ይቀበራል እንዳትሉ ልብ በሉ። ጎዳና ወደ ፍጻሜ ይወስዳል። ጎዳና ወደ ፍጻሜ ይወስድ ዘንድ ተገቢ ቦታ በተገቢው ሰዓት ተገኙ። ሁሉም በአግባቡ አድርጉ። ስሜትህን ስሜትህን ተቆጣጠር። ትክክለኛ ጎዳና ሽን ፈልጊ ፈልግ። ያኔ እውነተኛ ጎዳና ያለውት ብለህ ራስን ጠይቅ። የጭቡድን ህይወት እንዳትኖሪው ወይ እንዳትኖረው ድጋሚ እንዳትደግመው። በእርግጥ የዛሬው ፕሮግራም ሙሉ ለሙሉ መልስ ይዞ አልመጣም፣ ግን ይዞ ይመጣል። እስከዚያ ግን ጎዳናህን የት፣ ምን፣ ማን እንዴት እንደሆነ እንድታስብ ይረዳል። እንደ አዲስ ጀምር። ጊዜ አለ። ይቀጥላል። ጎዳና የልጅነት ፍቅር ያፍላን